ቁርአንን ነው ስህር ነው ድግምት ነው እያሉ ወይ አዛብ አለ ወይ ቁርአንን ነው ተሶስት ነገር ነው የሚጠያየቁት አማ አረ ተምንድ ነው የሚጠያየቁት ብሏል አላህ ታዚሙ ሊሻአኒሂ የሚጠያየቁበት ነገር የከበድ የለመሆኑ የላቀ ጀዋብ የላቸውም? ተምንድ ነው የሚጠያየቁት? ዐኒ ነበኢል ዐዚም የላቀ የሆነ ወሬ እኮ ነው የሚጠያየቁ ያ እሳቸው በሱ ነገር የሚናጉበት የሆነ ሙእሚኖች ጋር የሚናጉበት የሆነ ተከልከላ ኢንሳኑ መጠያየቅን ታቋይቀሩ ፊ ዱንያ

ሚቃታ ሚቃታ ቀጠሮ

ልና አላህም ፈሪ ለሆኑ ሰዎች ነጃ መውጫ ስፍራ አላቸው። እነ ልል ሙተቂና ሀዳኢቃ ታከል አላቸው፣ ወአዕናባ ወይንም አላቸው፣ ጡታቸው ውጭ ውጭ ያሉ ሴቶች አላቸው። አትራባ በአመትም በወራትም በቁመትም ባሎቻቸውም ጋር

ዋምኞቴ ዋምኞቴ ዋምኞቴ በሆንኩኝ አፈር በሆንኩኝ ብሎ የሚልቀን መቼ ነው? አእምሮ በላይ የሆነ እየታቃሚያ ቀን ማንንም ሀይዋን ይሰበስብና ሚነል ቀርና ኢለጀማ ኢቱ አሁን ጎዲ አሁን አለተወጋችሁ አዳዝቶ እንደገና ኩኑ ቱራባ የላ ጊዜ አፈር ሆኝ ያዩ ጊዜ ኩንቱ አሁን በሆንኩኝ ቱራባ አፈር ወይ ኩንቱ በነበርኩኝ ቱራባ አባታችን አደም አፈር ሲቆነጠር አልተቆነጠርኩ በነበር ወይ ተነሱ ሲል ይሃሉ ምላል አርዲ ሲል ምነው እዛ አልተነሳው በነበር ማለት ወይ አሁን አፈር በሆንኩ ብሎ የሚል ታን የሪቆላሁላ ሊላ ሊመ ደላላ ሲል